ሰዓት ስብስብ ብዬ ነው ተነፋፍቀን የምንጠባበቀው። ለማንኛውም ግን ብዙ የምንነካቸው ነገሮች አሉ። እኔ በተነካሁት ዙሪያ ስለ ራሴ ቀንጨብ ቀንጨብ አጠር አጠር አድርጌ መልሳለሁ። ስለ ብዙ ሰዎች ደግሞ ስለተነሱት ደግሞ እንቀጥላለን። ምንድን ነው የተባለው ከዛ በፊት ግን ማለት ነው በደህና ጊዜ ያወራችሁትን ነገር ትዘርግፍ ያለች ምናምን እንዳትሉ የምታወራውን ነገር ወደኋላ ተመልሳችሁ ሂዱ የኔና የእሷ ጦርነት በኔና በእሷ ማቆም ይቻል ነበረ ስድስት ነው ሰባት ሰው ስም ነው ስትጠቅስ የነበረው ማለት ነው በመጀመሪያ ደረጃ ስለ እኔ ቦይፍሬንድ ምንድን ነው ብለሽ የተናገርሽው ጥቁር ነው የጠበሰችው ምናምን አልሽ ያ ጥቁር ቢያንስ እኔ ቤት ነው ያለው ሀበሻ የጠበሽው አንቺ ማለት ነው ወይም ደግሞ የወለድሽለት ልጅ ቤት የለም። ልዩነታችን ናየሽ። አበሻ ጠበስኩኝ ብለሽ ወይም ደግሞ አገባው ብለሽ በተጋባችሁ በስንተኛው ቀን ነው የተፋታችሁት? አንቺ እኮ የገዛ አማቾችሽን እኮ የምታሚ ሰው ነሽ። አደባባይ ሊወጥተሽ። ልዩነታችን እሱ እኮ ነው። ጨዋ ወልዶ ጨዋ ያሳደገኝ። ጨዋ የወለደውማ የሰው ህይወት ውስጥ ጥልቅ እያለ እኮ አይገባም። የስንቱን አርቲስት ነው ተቻለ ማንሽ? አንቺ ተች ያደረገሽ እኔ እኮ ማን ነው ተች ያደረጋል ራስሽን አይተሽዋል። ስለ ራስሽ ታውቂያለሽ። ሆድሽን ከርስሽን ለመሙላት ብለሽ የስንቱን ህይወት እንትና እንትና አገባች እንትና እንትና አሰራች እንትን አሉባልታ ብቻ። ጨዋ ያሳደገው ሰው እንዲህ አይነት አይደለም። የጨዋ እንደ የጨዋ ልጆች እኮ እናውቃለን። ዩቲዩብ ሆኖብሽ እንጂ ባይሆንብሽ ኖሮ አፍሽን ልቅቅት አደርጊው ነበር። ምን ኢንስታግራም ላይ ስንት ነገር ስትይ አልነበረ? እንደ የድሮ ዩቲዩብሽ ይምጣ። እንደ ስትቀደጃለ እንደምትይው ሺሻ እያጨሽ አደባባይ ላይ ምናምን ማንም ሰው ያጨሳል። ግን ራስሽን እንደ ጨዋ ስታይ ነው በጣም የሚገርመኝ። እንዲህ መቅደስ ምናምን ነገር ሰውነቷ ሲያምር ምናምን ነገር እንዲህ በጣም ቀንሳለች ምናምን ብዬ ሳወራ እንደዚህ ምንድነው ቡና በምናምን እየጠጣች ነው ምናምን ብዬ ስናገር በይ ደግሞ ጉበትሽ እንዳታፈርሺ፣ እነሱ እኮ ተሰርተው ነው ብላ አንቺን ተሰርታ ነው ብላ ነገረኛለች። አንድ ሁለተኛ፣ በቅንድብሽ ሶስት ነገር ነው ስለ መቅደስ እንኳን የነገረችኝ። ሁለተኛ በቅንድብሽ ያንን ይናንቺ ይህን ያክል እንኳን አንግባባም። በቅንድ ስታሾፍ የነበረችው እሷ ናት፣ ስትሳለቅ የነበረችው። በሶስተኛ ነገር ደግሞ ማለት ነው በካናዳ ነው ምናምን ለመግባት ስትይ እሷ መግባት እንኳን ቢያቀታት ልጇን ድራ ለመግባት የምትፈልግ ሰው ናት ምናምን እያለች አምተናል። እኔ አልዋሽም፣ ያኔ ግን እኔ አንተዋወቅም። ቃል ለምድን፣ ለሰማይ ሁሉንም ሰው ሁሉንም ሰው ቆንጆ ካየች ወይ ሰውነቱ የሚያምር ተሰርቶ ነው ተቆራርጦ ነው። ይሄ ነው ሀሳቧ። እኔ ለምን ለምን ጭንቅላቷ ለምን እንዲህ እንደሆነ አላውቅም። ብትንቀሳቀስ እኮ ዩቲብ ብትሆን ዋክ እያረገች ከልጇ ጋር ዋክ እያደረገች ምናምን የሆነ ምግቡን መጠን አርጋ ብትበላ እግዚአብሔር ምስክሬ ነው፣ ወዲያው በሁለት ወር መቀነስ ትችላለች። ግን ሁሉ ብርቁ ናት፣ ቤት ብርቁ፣ መኪና ብርቁ። በነገራችን ላይ ሰርተሽ አይደለም ያመጣሽው፣ ያንን ሁሉ ነገር ተምረሽበት አይደለም ሰው አንተሽ ነው፣ ሰው ቦጭቀሽ ነው፣ የሰው ህይወት አበላሽተሽ ነው ይህንን ያመጣሽው ገንዘብ። ማንም ሰው ኢትዮጵያ ውስጥ ህሊና የሌለው ሰው ተነስቶ እንዳንቺ ቢያደርግ መስራት ይችላል። ኢትዮጵያ ውስጥ ስንት ቆጃንጆች አሉ፣ የቀይ አምላክ ይዞች ነው እንጂ አንቺን። ስንት ቆጃንጆች አሉ መስራት የሚችሉበት እድል ቢያገኙ ይህንን አንቺ የምታደርጊው ነገር አድርጎ መለወጥ ይቻላል። ምንም ትልቅ ነገር እኔ አሜሪካ ብመጣ እንደ ትልቅ ነገር ብትመጪ፣ ምን እዚህ ቁጭ ብለሽ ሽንት ቤት ነው በየ እንትን ውስጥ የምታጥሪው። ልክ እንደ ትል ለመለወጥ እና ላይክ የሰውን ስብህና ለማውረድ ትሮሯጫለች። ጨዋ ደግሞ ጨዋ ወልዶ ጨዋ ያሳደገኝ ነኝ የምትለው ታሪክ ለማወቅ ቱርክ ቱርካ ትመሰክራለች። ላስታውስሽ እንዴ ታሪኩ ልብስ እንትን የሚለው የሚያሻሽጠው፣ ስለሱ እናውራ ስለ አንቺ ታሪክ ገና ቀጥላለሁ። ስለ እሱ ላያወራሹ መልስ ግን ነግርሻለሁ። ሲቀጥል ስለ ምንድን ነው? ስለ ኤርሻዳይና ስለ ኪዱ ያልሽኝን እነግራለሁ። ምናምን ምኗን ምኗን ጎዳው አለ። ሲጀምር እኔ በክብር አውርተን የተለያየ ነው። ይህ ነው ጓደኝነት። አንቺ እኮ አረሰውን መቼም መቅደስን ያማይ ሰውነች ደግሞ ክደትሽ የውሸትሽ ብዛት። መቅደስን ያማችሁን ደግሞ ልንገራት መቅደስን ላስታውሳት። እኔ ማሜ መቅደስ ሆነ ንጌም ስንጫወት መቅደስ የምታስታውሽ ከሆነ ሰውነትሽን ተሰርተሻ እን መቅዲ ምናምን ብዬ የጠየኩሽ በምንድን ነው የተነሳ ነው እችው ሙሉ በጓ በነገረች ነው ያው ቃለ ምድር ለሰማይ ፍለፊት ማለት ነው። ምንድን ነው እንዲህ መቅደስ ምናምን ነገር ሰውነቷ ሲያምር ምናምን ነገር እንዲህ በጣም ቀንሳለች ምናምን ብዬ ሳወራ እንደዚህ ምንድነው ቡና በምናምን የጠጣች ነው ምናምን ብዬ ስናገር በይ ደግሞ ጉበትሽ እንዳታፈርሺ እነሱ እኮ ተሰርተው ነው ብላ አንቺን ተሰርታ ነው ብላ ነግረኛለች። አንድ ሁለተኛ በቅንድብሽ ሶስት ነገር ነው ስለመቅደስ እንኳን የነገረችኝ ሁለተኛ በቅንድብሽ ያንን ይናንቺ ይህን ያክል እንኳን አንግባባ በቅንድብሽ ስታሾፍ የነበረችው እሷ ናት። ስትሳለቅ የነበረችው በሶስተኛ ነገር ደግሞ ማለት ነው በካናዳ ነው ምናምን ለመግባት ስትይ እሷ መግባት እንኳን ቢያቀታት ልጇን ድራ ለመግባት የምትፈልግ ሰው ናት፣ ምናምን እያለች አምተናል። እኔ አልዋሽም። ያኔ ግን እኔ እና አንቺ አልተዋወቅም። ቃል ለምድን ለሰማይ ሁሉንም ሰው ሁሉንም ሰው ቆንጆ ካየች ወይ ሰውነቱ የሚያመር ካየች፣ ተሰርቶ ነው ተቆራርጦ ነው። ይሄ ነው ሀሳቧ። እኔ ለምን ለምን ጭንቅላቷን ለምን እንዲህ እንደሆነ አላውቅም። ብትንቀሳቀስ እኮ ዩቲብ ምኘት ብትሆን ዋክ እያረገች ከልጇ ጋር ዋክ እያደረገች ምናምን የሆነ ምግቡን መጠን አርጋበት በላ፣ እግዚአብሔር ምስክሬ ነው። ወዲያው በሁለት ወር መቀነስ ትችላለህ። ግን ሁሉ ብርቁ ናት። ቤት ብርቁ፣ መኪና ብርቁ። በነገራችን ላይ ሰርተሽ አይደለም ያመጣሹ ያንን ሁሉ ነገር ተምረሽበት አይደለም ሰው አምተሽ ነው፣ ሰው ቦጭቀሽ ነው፣ የሰው ህይወት አበላሽተሽ ነው ይህንን ያመጣሹ ገንዘብ። ማንም ሰው ኢትዮጵያ ውስጥ ህሊና የሌለው ሰው ተነስቶ እንዳንቺ ቢያደርግ መስራት ይችላል። ኢትዮጵያ ውስጥ ስንት ቆጃንጆች አሉ? የቀይ አምላክ ይዞች ነው እንጂ አንቺ። ስንት ቆጃንጆች አሉ መስራት የሚችሉበት እድል ቢያገኙ ይህንን አንቺ የምታደርጊውን ነገር አድርጎ መለወጥ ይቻላል። ምንም ትልቅ ነገር እኔ አሜሪካ ብመጣ እንደ ትልቅ ነገር ብትመጪ፣ ምን እዚህ ቁጭ ብለሽ ሽንት ቤት ነው በየእንትን ውስጥ የምታጥቢው። ልክ እንደ ትል ለመለወጥ እና ላይክ የሰውን ስብዕና ለማውረድ ትሮሯጫለሽ። ጨዋ ደግሞ ጨዋ ወልዶ ጨዋ ያሳደገኝ ነኝ የምትለው አንቺ ታሪክ ለማወቅ ቱርክ ቱርካ ትመሰክራለች። ላስታውስሽ እንዴ ታሪኩ ልብስ እንትን የሚለው የሚያሻሽጠው፣ ስለ እሱ እናውራ። ስለ አንቺ ታሪክ ገና ቀጥላለሁ። ስለ እሱ ላያወራሽውን መልስ ግን ነግርሻለሁ። ሲቀጥል ስለ ምንድን ነው? ስለ ኤርሻዳይና ስለ ኪዱያልሽኝን እነግራለሁ። ምናምን ምኗን ምኗን ጎዳው አለ ሲጀመር እኔ ስለ ኪዱ ምንም እነግርሽ ነገር የለም። ከነገርኩሽም ደግ አደረግኩ፣ እንኳን ነገርኩልሽ ነው የምልሽ። ስለ ኤልሻዳ የምላልሹ ነገር እኔን አትጎጂኝም እንዳው ነግሬሽ እንኳን ቢባል አወራለው። እኔን ፍሩኝ የምት ማንሻ እንጂ እኔ ቤታ ባለቤቷ አልነገርኩም አላልኩም ካልኩ ምንም የምታመጪው ነገር የለም። ግን አብረሽ በልተሻት ጠጥተሻት፣ እኔን ፍሩኝ ሊ ይመስል ፓርት ነበረ አረፍ አራቱኝ ገንዘባቸው ገንዘብ ቁርጥ አድርገው የሚበሉ ናቸው። ገንዘብ እንዲወስደዋል ፔድሮን ደግሞ የሚባል አለ። እሱን ስታማ ፔደረ ምናምን የሚባላለ እሱን ስታማ ሴታ ሴት የሴት ቦርሳ ይዞ ጓደኛዋ እኮ የነበረ ሰው ነው የምታቀው የሴት ቦርሳ በንትኑ አንግቶ ምናምን እዛ ጋር እኔ ጓደኛ ጓደኛ ነው እንግዲህ የምትለው። ሰውን ሁሉ ጓደኛ ትላለች። በቀጣይ ቀን ደግሞ ስትጣላ አይደለም ነው የምትለው። እንግዲህ እሷ ስላለች ነው ጓደኛ ነው ይህን የሰውየ የታባሻቅሻለውም ሊላት ይችላል ከዛ ደግሞ ስትጣላ ደግሞ አረኔ ጀ ስለሚመቸኝ ነው ልክ እኔ ጎንደሬ ስለሆነኝ ነው ስለምወዳት አትወድኝም ከድሮም ጀምሮ ከድሮም ጀምሮ አትወድኝም ዩትዩብሽን በደንብ እስክታደራጂ ድረስ ነው ስመጣብሽ ተቃጠልሽ እስኪ እግዚአብሔርን አንዳንዴ ችግር የለውም አብረን መስራት እንችላል እንደዚህ እንኳን ልመጂ በቃ መጣሽ ነፍስሽ ታንቃለት ሞት ነው ሲጢጥ አድርጌ አንቄ ነው እዛን ትምልሽ በገዛው ገሽ ነው ማንቅሽ በዚህ ክፍለ ዘመን ቆሮቆሮሽን የምታክክ ሰው እኮ አንችንሽ፣ እያከክ ከጥፍርሽ ውስጥ እንዲህ እምታውጭ ለራስሽ እንኳን ንጽሕና የለሽ። ራስሽ እንደ ትልቅ ነገር ስታይ ነው የሚገርመኝ። ሆድ አምላኪ በየመሀሉ ነው ሆድ አምላኪ የምላት፣ ሙሉ በግ ብቻዋን የምትበላ ሙሉ በግ ብዬሻለሁ፣ ብዬሻለሁ። እኔ ከዛሬ አስር ዓመት በኋላ ራሱ አንቺ አትለወጭ፣ ሆድሽ ሜዳ ለሜዳ እየተንከባለለ ነው አራት በአራት ቅርጽ አራት በአራት ቅርጽ ድሮ የቀረ አለባበስ እየለበሽ ቁንጣ በስቶኪንግ ከስቶኪንጉ ላይ ደግሞ ቡትስ ጨምረሽ የምትለብሽ ሴትዮ፣ አንቺም ሰው ሆነሽ ስለ ሰው አለባበስ፣ ስለ ሰው መልክ ልታወሪ ትፈልጊያለሽ። ለምንድ ነው ፊትሽ እዚህ ድረስ የተሰነጠቀው? ተናገሪ እስኪ ምን ሆነሽ እንደሆነ ታቂዋለሽ። አላቀውም ካልሽ ደግሞ እኔ ቤታ ነግርሻለሁ። ጠንቅቄ ብጠንቅቄ ነው የማውቀው ለማንኛውም ግን ከስንት ዓመት በኋላ ይሄ አሰራሽው አፍንጫና ያስቀነሽው ጡት እኔ እንዲያወድቅብሽ ነው የምፈራው። እመቤቴ እንዲያወድቅባት ነው የምፈራው። እንደ ግጥም አርገሽ ቱርክ አፍንጫሽን ቢልልሽ ቢልልሽ፣ ያው ትንትን የለሽም እንጂ የሚንከባከብሽ ሰው የለም እንጂ ትደፊያቸዋለሽ በመርዝ። የሚንከባከብሽ ሰው አንድ ሶስት አራት ወር ቢሆን ኖሮ ሆድሽንም ቂጥሽን ትሰሪ ነበረ። አልተሳካልሽም። ያው ጡት፣ እናንትም ቀላል ስለሆነ አፍንጫ ተገጣጥምሽ ወጣሽ። ውሸታም ነሽ። አይጂ ላይ እኮ ያሉ ሰዎች ይናገሩ። ውሸታም ውሸታም፣ እንዳንቺ አይ ሰምቼም አይቼም አላቅም። ያንቺ እንዳይወጣብሽ፣ የሰውን ነው የምትናገር። ሲቀጥል ከነ መረጃሽ የት የት የት የት ቱርክ እንደነበርሽ ከነመረጃሽ እኔ እኔን ይዤ የምመጣልሽ ማለት እኔ ቤታ እኔ እግዚአብሔርን እንዳለ ለካ በአርቲስት በምን የምትዋሸው ለሆዷ ለገንዘቧ ብላ መሆኑን ያወቅኩትኝ፣ እኔም ያላልኳትን ነገር ሁሉ ስትቀባጥር ነው። ያላልኳትን ነገር ሁሉ ስትቀባጥር ነው ያየዋት። ያ በቃ ያላልኳትን እንደዚህ ብላ እንደዚህ ብላ እንዲህ ብላ እንዲህ ብላ ያልሻቸው የጠራሻቸው ሰዎች ሁሉ ከአንቺ ይሻላሉ። አማሻቸው ምናልሻቸው ያልሻቸው ሁሉ ሰዎች ጎበዝ እንኳን በለጡ እንኳን ከኔ ተሻሉ አቅሽ አለው። ያ በደንብ ነው ማቅሽ፣ ሙሉ በግ በደንብ ነው ማቅሽ። ከነሱ ጋር አቀሳስረሽ እኔ ከነሱ ጋር ስጫጫው